ዘርፈ ብዙ የሚሰጣቸው ጠቃሜቶች እንዳለ ሆኖ በከተማችን በተለያየ መልክ የተሰሩ ሆቴሎች ቢኖሩ በዚሁ ልክ ሌሎች ባለሀብቶችም ጭምር ትምህርት ሊሰጥ በሚችል መልኩ ነው የተሰራው። ትምህርት ሊሰጥ በሚችል መልኩ ሆነ አሳሚን ተወስዳችሁ ቀጣይ ሁላችንም ለዚህ ከተማ እድገትና ከተማው አሁን ባለበት የራስ ሆነ ፍላጎት አለው። ከተሞች ሊወዳደሩ የሚችሉት እንደዚህ አይነት ሆቴሎች ሲበራከቱ ሲጨምሩ ሲስፋፉ ነውና በዚህ ልክ የዚህ ከተማ እድገት መነሻ ሊሆን የሚችለው ደግሞ ባለሀብቱ ስለሆነ ባለሀብቱ በግልም በሚደባም በተለያየ መልክ የያዝን ክልል መቀመጫም ጭምር ስለሆነች በአጭር ጊዜ የተጀመሩ ነገሮች እንዲያጠናቅቁና ይህ ተሞክሮ ይሆናል የሚለውንም ጭምር ለማንሳት ነው። ይሄ ሆቴል በጣም በሚገርም ሁኔታ አሁን ባለንበት ሊፍትን የያዛ በሀላባ ቁሊቶ ከተማ ሊፍት የራሱ ሊፍት ያለው ሆቴል የመጀመሪያው ይሄ ነው። ሁለተኛ ደግሞ ማንኛውም ባለሀብት ባለሀብቱ መንግስት የሚያመቻቻቸው ነገሮች እንዳለ ሆኖ ለቀጣይ በሚሰሩ በማንኛውም ስራ ላይ በየትኛውም ዘርፍ በዚህ ብቻ አይደለም ፍላጎት ሊቆም የሚችለው ለማረጋጋት ይወዳሉ። አመሰግናለሁ ክብርት ክብርት መነት ምንድኑ ክብርት ዶክተር ነጃት ግርማን ወደዚህ መጥቶ መልዕክት እንዲያስተላልፉ ይጠይቃሉ። ሆቴል የሰሩ ያበጁ ከመሰረቱ ጀምሮ የሰሩ ጀግና የሆኑ የሀገሬ ኩራት የሆኑ ኢንጂነሮችን እንድታመሰግኑልኝ ይፈልጋሉ። ምክንያቱም ቴ ኢንጂነሮችን ከሌላ አካባቢ አላች እኛ ምናልባት ምን ያላቃቸውን በሚዲያ ነው ያየኋቸው፣ እና ምርጥ የሆኑ ኢንጂነሮች እንዳሉ ሌሎቻችንም ተሞክሮ ወስተን በሀገራችን ኢንጂነሮች፣ በአካባቢያችን ልጆች፣ በራሳችን ልጆች ይህን የመሰለ ነገር መስራት እንድንችል ለእኛም ትልቅ ትምህርት የሰጠ ፕሮጀክት ነውና የሰሩ እጆች የሚባረፉ ማለት ይፈልጋለኝ። ከዚህ በመቀጠል ምናልባትም ስለዚህ ፕሮጀክት ስለዚህ ሆቴል ውስጡ ላይ ያለውን ነገር ብዙ ማብራራት አልፈልግም። በብዙ መልኩ ሁላችንም ስላየን ምናልባትም እንደ መንግስትም እንደ አካባቢ መውሰድ ያለብን ይሄ ፕሮጀክት መስፋት ስላለበት አሁን ያለውን አገልግሎት በስፋት መስጠት እንዲችል መንግስት መውሰድ ያለበትን ወስዶ ከዚህ በኋላም ክቡር ከንቲባም ቃል በገባው መሰረት ብዙ የሚቀሩ ነገሮች አሉ። ዋና ጋንዳ ሊኖረው ይገባል። የህፃናት መጫወቻ ሊኖረው ይገባል። ዘርፈ ብዙ አገልግሎት መስጠት አለበትና ይሄን የማድረግ ደግሞ አቅም ያለው ቤተሰብ ስለሆነ ከቶቶ ጎን ሆናችሁ የተከበረው ክቡር ባለቤቷን ጨምሮ ምርጥና ተወዳጅ ልጆቿን ጭምር ለዚህ ቀን ስላበቃችሁ ከልብ ፈጣሪ እናመሰግናለሁ። ሁላችንም ይህን ፕሮጀክት እንደራሳችን አድርገን ልንጎበኝ፣ ልንጠቀምበት፣ ሌላውም እንድጠቀም ሁላችንም የራሳችን አስተዋጽኦ ማበርከት መቻል አለብን። ከዚህ በኋላ ሀላባ ላይ አዳራሽ የለም። ሀላባ ላይ ትልልቅ እንግዶችን መቀበል የምንችልበት አክሰስ የለም። ያው ንግግር እንደማደርግ ድንገት ነው የተጠራሁት። ዞሮ ዞሮ መናገር ብዙ የሚቻልበት ተግባር ስለሆነ ንግግር ይጠፋል ብዬ አላስብም። በየደረጃው ያላችሁ የተከበራችሁ ከፍተኛ አመራሮች፣ እጅግ በጣም የተከበራችሁ አገራችን እንድትቆይ በጾም በጸሎታችሁ ቆማችሁ የምታሉ የሁሉም ሃይማኖት የሃይማኖት አባቶች፣ እንዲሁም የተከበረው የሀላባ ሕዝብ ለዛሬው በዚህ ደረጃ ከተማችን የሰላም ቀጠና የመቻቻል ሁሉ ተቻችሎ የሚኖርባት በሰላም የምትኖር አካባቢ መሆኗን በተለያዩ ችግሮች ውስጥ ያስመሰከረች ከተማ መሆኗ እና ዞን በመሆኗ በርካቶች ብዙ አይነት ኢንተረስት እያሳዩ ያለበት አላባ እንደማረፊያ ለመጠቀም ሀላባ ላይ ብዙ ለመስራት በሚያስቡበት ሌሎች እንዲነሳሱ ይህን የመሰለ ትልቅ ሆቴል በብዛት የምንቸገርበትን እንግዳ የት እናሳርፍ ብለን በቁጥር ናቸው ሆቴሎች ግራ በምናጋባበትን በሚፈታ መልኩ ብዙ ይጠበቃል፣ ብዙ ይፈለጋል። ለሌሎች ትምህርት እንዲሆን ግን በሚፈታ መልኩ ይሄን ጀምራ ሰርታ በጣም በአጭር ጊዜ በጣም ባጭር ጊዜ ጀምራ ሰርታ ለምረቃ ያበቃች እህታችንን ክበሪልን ይጨምር ይጨማምርልሽ። ሌሎች ብዙ ነገሮችንም እንድትሰሪ ፈጣሪ ትልቁን አቅም ይስጥሽ። የሀላባ ሕዝብ ደግሞ ያው የኢትዮጵያ ሕዝብ በአጠቃላይ ፍቅርና ወርቅ ነው። የሀላባው ደግሞ ይለያል፣ በጣም ይለያል። ለራስ ቆር እና እኔም እዚህ በክብር እንግድነት ስለመጣው ስለተገኘው ከልብ እጅግ በጣም ደስ ብሎኛል። ሌሎቻችሁም ተሞክሮ ሰዱ የተባለው ውሰዱ። የሰው ልጅ ከተነጋገረ ከተመካከረ በፍቅር አብሮ መስራት ከቻለ ከዚህ በላይ መስራት ይቻላል። የሀላባን ሰላም በድሮ በነበረን መቻቻል፣ መዋደድ፣ መፋቀር ካስቀጠልን ብዙዎች መጥተው ኢንቨስት ያደርጋሉ። ሀላባን በአጭር ጊዜ ከዚህ በፊት እንግዲህ ክቡር ጠቅላይ ሚኒስተር ቃል ገብተዋል። ቃልዎት የት ሄደ ብለን ጠይቃቸዋለን። ሀላባን ግባይ እናረጋታለን። የንግድ ኤሪያና እኛው እራሳችን አድርገን እንጋብዛቸዋለን። እጅግ በጣም አመሰግናለሁ። በአካባቢ የሚመጣ ሰው ሻሸመኔ ይመጣል። በሃይ መውጫው ደግሞ ይሄ አዲስ እየተሰራ ያለው የሻሸመኔ አላባ መንገድ ነው። የመጣ ሰው ሁሉ ማደር የሚፈልገው ቁርስ ሚሳ የሚበላው የት ነው? አላባ ነው የሚሆነው። ምክንያቱም መንገድ ላይ ከሃይ መውጫ መንገድ የለም። ከአዲስ አበባ ገብቶ ሻሸመኔ ላይ ነው ሰው የሚወጣው። ከወጣ የት ነው የሚወጣው? አላባ ነው። አላባ ላይ ከመሸበት ያድራል፣ ከነገበት ደግሞ ቁርስ ይበላል፣ ሚሳ ሰዓት ሚሳ ይበላል። ዱባይ ያደርጋታል የተባለው ይሄ ነው አንዱ። ሁለተኛው ሐዋሳ አላባ ሮፒ መንገድ ዲዛይን እየተደረገ ነው፣ ይሰራል። ከሐዋሳ አላባ 45 ኪሎ ሜትር ነው ነው አሁን አዲስ የሚሰራው መንገድ። ስለዚህ ሀላባን ዱባይ ያደርጋታል የተባለው አንዱ እሱ ይሄኛው መንገድ አሉ የውሳናው ይጠናቀቃል። ሌሎችን ዱዓ ካደረግን ይሰራሉ በአስፋልቶች። እነዚህ ሁሉ መውጫ ያላቸው ከተሞች በኢትዮጵያ ውስጥ ትንሽ ናቸው። ስድስት መውጫ በር አላት ቁሊቶ። እንደዚህ መውጫ በር ያላቸው ከተሞች ትንሽ ናቸው። ምናልባት ሁለት ሶስት ሊሆኑ ይችላሉ። በኢትዮጵያ ደረጃ ብዙ በር ያላት ከተማ ስለሆነች የንግድ ማዕከል ዱባይ ማድረግ እንደሚቻል ዲዛይኑን ስለማያቆ ነው ጠቅላይ ሚኒስቴሩ የሚያወሩትና ዱባይ ሆኖ አይቀሬ አይቀሬን አይቀሬ አለመሆኑን ደሞ አመላካች ነገሮች አሉና እኛ ሕዝቦቿ የዚህ ከተማ ነዋሪዎች ተባብረን ከሰራን የጀመርነውን እስታዲየም ከጨረስን ኢቴቱና ኢቴቱ መሰል ባለሀብቶች ደግሞ የሀሳብ ባለጸጋዎች ደግሞ ትላልቅ ሆቴሎች ከተሰሩ ዱባይ የሚባለው እሱ ነው። ሌላ አዲስ ነገር የለም። ይህ የጀመርነው ስታዲየም ደግሞ ኢቴቱን አይነት አስር ሆቴል ይፈልጋል። አስራ አምስት ሚሊዮን ስታዲየሙ ይዞ የሚመጣቸው አገልግሎቶች ብዙ አሉ። እነዛ አገልግሎቶች መስጣት አንችልም ማለት ነው። ስለዚህ ብዙ ሆቴሎችን ይፈልጋል። ባለሀብቶች በፍጥነት እንድትገነቡ እና እንድታስመርቁ የዚህ ከተማ ኢትጋት ባለቤት እንድትሆኑ በአክብሮት ጠይቃለሁ። በቅርቡ እርግጠኛ ነኝ የከተማችን የብዙ ደካሞች የብዙ ልማቶች ባለቤት የሆነው ተከተልን እየሰማኝ ነው ጀምሯል። በቅርቡ እሱም ያስመርቃል ብዬ አስባለሁ። ከዚህ በላይ ከፍ ያለ ሆቴል ከፍ ያለ ሕዝብንም መንግስትንም ለራሱ የሚጠቅም ሆቴል በቅርቡ ያስመርቃል ብዬ ጠብቃለሁ። ሌሎች መሰል ባለሀብቶች